ወንጌል ምዕራፍ 25 ላይ ስንመለከት የማቴዎስ ወንጌል ምዕራፍ 25 ላይ ስለ ክርስቶስ መምጣት፣ 31 ላይ ስለ ክርስቶስ ሁለተኛ መምጣት ይናገራል። እናንተ አባቴ እንኳን ዓለም ሳይፈጠር የተዘጋጀውን መንግሥተ ሰማይ ተወርሱ ዘንድ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ተቀብላቸው ብታሰብ ጠይቃችሁኛል እያለ ይሄ የሥራ ጥያቄ። ክርስቶስ በስተ መጨረሻ በትንሣኤ መጥቶ ፍርድ የሚፈርደው በእምነት ብቻ ሳይሆን በሥራ ጭምር። በሥራ ላይ ያልተገኙ የእምነት ሥራ ያልሰሩ፣ ስራቸውን ያልተወጡ የሃይማኖት አባትነ የሃይማኖት አባትነቱን ያልተወጣ ጻድቅ ነኝ ብሎ በጻድቅ ስም የሚነግድ ግን የስልክና ስራ የሌለው ፣ ነቢይ ነኝ ብሎ በነቢይ ስም መጥቶ የነቢይ ሥራ ያፈራ፣ ሐዋርያዊ ነኝ ብሎ በሐዋርያው ስም መጥቶ እየነገደ ምድራዊ ፍላጎት ነው ያማል፣ የሃይማኖት ስራ ያሰራ፣ ይሄን ይጠይቀዋል ይጠይቀዋል። ክርስቶስ ቅዱሳን እንደዝጋ ለበኋል ወደ ድረው ዘወርልና እናንተ እርጉና ይላቸው የተረገማችሁ ሀብታማን፣ አላበላችሁም፣ ብጠማ አላጠጣችሁም፣ እንግዳ በሆነ ሁኔታ አልተቀበላችሁም፣ ብታረዘ አላጠበሳችሁም፣ ታስሬ አልጠየቃችሁም እያለ እነሱ ይወቅሳቸው። ይህ ምንድን ነው? የበጎ ስራ ውጤት ነው። እና አንዳንድ ጊዜ የፕሮቴስታንት እንደተከታይ ወንድሞቻችን የሆነ ምሳሌ እንደው የአርሰናልን የማንቸስተርን የቼልሲን የሲቲን ጨዋታ የሚገምት ፓስተር አለ። አንድ ጊዜ ወደ ደዜ እያለ የሚገምት አንድ ፓስተር አለ። አንዳንድ ጊዜ ግምቱ ይሳካለታል፣ አንዳንድ ጊዜ አይሳካለትም። ከጨዋታው በፊት ግምትን አስቀምጣል። ግን ከጨዋታ በኋላ ግምት ሳይሳካ ሲቀር ምን ተሰማል? አሁን እናንተ ከጽርቅ በፊት ጸቀመ አልባቸው። ይህም ፓስተር ከጨዋታው በፊት አንድ ለዜሮ ያ ያሸንፋል ያለው ክለብ ሁለት ለዜሮ አሸነፈ ውጤቱ ግምቱ የነልይነቱ ስራ ትክክል አይገባም። አንተ ኢየሱስን ስለተቀበል ግብቻ ጸድቅ ያለው መንግስተ ሰማያት ገብቻ። ተመልከት አንተ ዛሬ እኔ ለምሳሌ አርባ ዓመቴ ከሆነ በአርባ ዓመቴ ውስጥ ጸድቅ ያለው ነው ብዬ ኢየሱስ መቀበል ጥሩ መቀበል የጽድቅ ምልክት ነው። ኢየሱስ ማመን የጽድቅ ምልክት ነው። እግዚአብሔር ማመን የጽድቅ ምልክት ነው። በአርባ ዓመቴ ኢየሱስን ተቀብዬ ጸድቅ ያለው ካሉ ከአርባ ዓመት እስከ መቶ ዓመት ቆይ፣ ስንት ስልሳ ዓመታቶች አሉ? በስልሳ ዓመታቶች ውስጥ ሁልጊዜም ጸድቅ ነው ምኖር ማለት ነው። ጽድቅ የመጨረሻ ውጤት ነው። አንድ ተማሪ ተምሮ የመጨረሻ ውጤት ተፈትኖ የሚያመጣው ውጤት ነው። ጽድቅ በእምነትም አንድ ሰው በዝንበር ላይ ወጥቶ ወርዶ ደግሞ በእምነቱ በሰራው በተለያየ በምድራዊ ፈተና ውስጥ አልፎ በመጨረሻ ሰዓቱ የሚያገኘው ውጤት ጽድቅ ይባላል። ያንን ጽድቅ ካላመጣ ደግሞ ሁለተኛው ውጤት ደግሞ የውድቀት ውጤት ኩነኔ ይባላል። ስለዚህ አንድ ተማሪ ተምሮ አስራ ሁለተኛ ሲጨርስ ወይ ወርቅ ወይ ያልፈ፣ ካለፈ ወደ ዩኒቨርሲቲ ይገባል፣ ካላለፈ ወርቆ ራሱን ያሻሽላል ማለት ነው በእግዚአብሔር ዘንድም ሲኦልና ገነት የተቀመጡት ገነት የቅዱሳን ምሳሌ፣ ቅዱሳን ጥሩ ስራ እየሰሩ አባቶቻችን፣ አማርያ አባቶቻችን፣ ቅዱሳን አባቶቻችን፣ መቢያት አባቶቻችን፣ ሰማዕታት አባቶቻችን፣ ካህናት፣ ሊቃነ ጳጳሳት፣ ጳጳሳት የምንላቸው በሙሉ በጽድቅ ስራ በድንቅ ስራ በፈሪያ እግዚአብሔር ሕገ እግዚአብሔርን ጠ ያለፉ በሙሉ የሚገቡባት በእምነት እግዚአብሔርንና በእምነትን በስራ የተመሰከረላቸው ቅዱሳን የሚገቡባት ገነት መንግስተ ሰማያት ባል መንግስተ ሰማያት ይባላል። የክርስቶስን መምጣት እንደ እድል ተጠቅመው ስሙን እየጠሩ በስሙ እየነገሩ ብዙሃን የነጽሩ በስሜ ሊልክ የማቴዎስ ወይደ ምዕራፍ 24 ብናነብ ብዙዎች በስሜ ይመጣሉ፣ ብዙዎችን ያስታሉ እያለ ብዙዎች እምነታቸው እንደሚቀኝ እየነገረ በዛን ሰዓት እስከ መጨረሻው የጸና ይድናል እያለ እየነገረ ብዙዎች ግን የክርስቶስን መወለድ፣ የክርስቶስን መጠመቅ፣ የክርስቶስን መሰቀል የክርስቶስ መነሳት ለምድራዊ ፍላጎታቸው ዘወራለው ፎቅ የሚገዙበት መኪና የሚይዙበት ራሳቸውን የሚያበለጽጉበት ራሳቸውን የሚያደራጁበት ራሳቸውን ከባሀፍት ማማ የሚያስቀምጡበት ወንጌሩ አባታቸው ወይም በሰማያት የምትሞቅ ስሜ ይቀደስ መንግስት ህንፃ ፈቃደ በሰማያት ሆነ እንዲሁም በምድር የለት እንጀራ ያስታል የለትን ጀራ ተስተናገር የምንለምን እንጂ አረፋፈን ትርፋማ ሆነን ሌሎች እየተራቡ፣ ሌሎች እየተጠሙ፣ ሌሎች እየተቸገሩ፣ እኛ ግን ለሃያ ለሰላሳ ዓመት የሚያስፈልገን ምድራዊ ፍላጎታችን የሚያስፈልገን ሁሉ አስቀምጥ። ሰዎች ለዛ ለሰከን ለደቂቃ የሚሆናቸው የሚሆ የሚጠጡት አጠ ለኢየሱስ ስሙ እንጠራ በኢየሱስ እንንምል እንገዘት። ኢየሱስ ጌታ ነው ብን አንዳችን የምናገኘው የስልክ መንገድ የለ። ኢየሱስ የተገለጸው በስራ ነው። በስራ ነው የተገለጸው ድውይ እየፈወሰ ሕሙማን እየፈወሰ አይነስውር እያበራ ሙት እያስነሳ ተአምራትን እያደረገ

ስለዚህ ስራ ያለ እምነት ሬሳ፣ ሬሳ ቆሞ እንደማይት። ሬሳ ከጊዜ በኋላ እየሸተተ እየሸተተ እየሸተተ ወደ መሬት ካልተቀበረ፣ አቀርቦ ካልተቀበረ፣ ሬሳ ሽታው መከራ እንደሆነ ታውቃላችሁ። ስለዚህ በእምነት ብቻ ነው የምንጸድቀው። እናስልከው ሰዎች ከዚህ ከሚሸተው ሬሳ ይህ ሁላችንም በእምነት በሥራ ሁሉንም ሰልተን እንድንሰል የጌታችን የመድኃኒታችን የኢየሱስ ክርስቶስ በጎ ፈቃዱ። እንግዲህ አንድ አመን ሰው ሁለት በዝም ብር ላይ ሁለት ነገር በክርስቶስ መጠመቅ በክርስቶስ መሰቀል በክርስቶስ መነሳት በክርስቶስ ማረግ በክርስቶስ ዳግ መምጣት የሚያምን ሰው ሁለት ነገሮችን ማገናዘብ አለበት። ምንድን ናቸው? ሰማይ እንዳለ ሁሉ ምድር አለ። ጨለማ እንዳለ ሁሉ ብርሃን አለ። ጌታ ኢየሱስ ክርስቶስ እንዳለ ሁሉ ዳሳለ ሰይጣን። ታቦት እንዳለው ጣዖት አለ። ደግነት እንዳለው ክፋት አለ። ባል እንዳለ ሁሉ ሚስት አለች። መውደቅ እንዳለ ሁሉ መነሳት አለ። መተኛት እንዳለ ሁሉ መቆም አለ። መሮጥ እንዳለ ሁሉ መተኛት አለ። በዚህ ምድር ላይ ስጋ እንዳለ ሁሉ በሰማይ ነፍስ አለ። ስለዚህ ነፍስና ስጋ ተዋህደው ተዋህደው ሰው እንደተባሉት ሁሉ ስራና ስራ እንዳለ ሁሉ እምነት አለ። እምነት እንዳለ ሁሉ ስራ አለ። እምነትና ስራ ተዋህደው ምንም ሳይነጣጠሉ በእምነት የደከመውን በስራ እያቀና በስራ የደከመውን በእምነት እያቀና በእምነት የዛለው በስራ እያመታ እያጠነከርከው እምነትን ስራ ተያይዘው የማይለያዩ መሆናቸው እንደ ነፍስና እንደ ስጋ እምነት ከሞክ በኋላ እምነትን ስራ የራሳቸው ፍርድ ያገኛል። እኛም በዚህ ምድር ላይ ነፍሳችንም ስጋችን እስከ ሕይወት እስካለ ድረስ የነፍስ ስራ የነፍስ ስራ የስጋ ስራ የስጋንም ስራ የነፍስንም ስራ እየለየን በስጋችን የምንጠቀምበት መንግሥት ሰራተኛ ከሆን ነጋዴ የሆን ገበሬ ከሆን ልዩ ልዩ ሰራተኞች ሆነን ሰርተን በስጋችን እንበላለን፣ እንጠጣለን፣ እንጠቀማለን፣ እንኖራለን። በስጋችን ከሠራሉ ናይ ደግሞ ለነፍሳችን እያበረቅን የነፍስ ስራ እንሰራለን። ነፍስ ደግሞ ስጋ ምን ትጠቅማለች ብትሉ ወደ እምነት ቦታ ሂደን ስንጸልይ፣ ስንመለከት፣ ስንሰልድ ስንወርቅ ስንነሳ ነፍስ ደግሞ ህያዊት ለባዊት የወቂች ነፍስ ደግሞ ከዚህ ሀገር ጋር በነፈስ ተገናኝታ ፅርቅን ታመጣታል ማለት። ስለዚህ ስጋና ነፍስ ተመጋገር እንደሆኑ ሁሉ እምነትን ከስራ ጋር ስራ ከእምነት ጋር ተማቅሮ ተመጋግሮ እምነት ያለ ስራ የሞተ ነው ብለን ስንዘጋ ስራም ያለ እምነት ሆነም ስንል፣ በእምነት ግን አጋንንትም ያምናል። ይህስ አጋንንትም ያምናል፣ ይንቀጠቀጣል። አንተ ሰነሰው እምነት ያለ ምግባር የሞተች እንደሆነ እንድታውቅ ትወዳለን። አባታችን አባታችን አብርሃም ልጁን ይስሐቅን ወደ መሰውያ ባቀረበው ጊዜ በጽድቅ በስራው የጸደቀ አይደለምን? ሁላችንም እምነትን ሥራ ከእምነት ጋር አዋይደን ሰርተን የመንግስቱ ወራሽ የክቡ ወራሽ እንዲያደርገን ጌታችን መድኃኒታችን ኢየሱስ ክርስቶስ ይቀልል። እንዲሁም የእናታችን የቅድስተ ቅዱሳን የንጽህተንሷን የድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። የጻድቃን የሰማዕታት የመለወሰ አባቶቻችን ተራዳ ሲሆን አነሳስቶ አስጀመረን አስጀምሮን አስፈጽመን በጌታችን ለመድኃኒታችን ኢየሱስ ክርስቶስ ክብር ይሁን፣ አሜን። በዚህ አጋጣሚ አካውንቴን ላይክ፣ ሼር፣ ኮሜንት በማስቀመጥ ልዩት በማድረግ አካውንቴን እንዲያድግ ተባበሩኝ። በዚህ ምስል ጠይቃቸዋለው። አመሰግናል